ፊታችሁን ሸፍናችሁ በምትነጋገሩ ብዛት በድምፅሽ ትታወቂ ያለሽ ወይዘሮ ኪውን ሊያ፣ እኔ ግን አንድ ቀን የንትን ዘር ጠርቻ አላቅም። ተጠቅልለሽ የገባሽው ዛሬ እርዳታ ያልሽኝ መሳሪያ የምታቀቢ አንደኛ አንቺ መሰልሽኝ። አንደኛዋ በፌክ አካውንት ቪዲዮ እየሰራሽ ህዝቡን ከህዝብ የምታባየው አንቺና ከነ ባልሽ ነው። የምነግርሽ ከነ ባልሽ፣ ከነ ባልሽ፣ ከነ ግብረ አበሮችሽ ቲክቶክ አይቀራችሁ፣ ዩቱብ አይቀራችሁ፣ ፌክ አካውንት እንዳለ አንቺ ነሽ አማራውንም ኦሮሞውንም እያባለሽ ግን አንቺ እዚህ ጋር ስትቀርቢ እንዴት ነው የምትይው? እናንተ ዘርን ከዘር የምታጋጩ፣ ዘርን ከዘር ማጋጨት የተወለድሽበት፣ ያደግሽበት፣ ያረጀሽበት፣ ነጭ ሽበት ያወጣሽበት፣ ጥርስሽን የነቀልሽበት፣ እዚሁ የተዘፈዘፍሽበት አንቺ እንጂኛ አይደለም። ለዛም ደግሞ ዋጋሽን አግኝተሻል። አማቸው ሰምታለቸው። እንዴት እንደኮራውበት ታውቂያለሽ፣ እንዴት እንደኮራውበት ታንጂ እንጂ ቁጥራት እኮ እንደዛ ነው። ጻቡን ታዩ እንዴት እንደኮራውበት። ምክንያቱም ወስደሽ ወስደሽ አንቺ የራስሽ ወይ አማራ ውስጥ ምናምን ነው በማንነቱ ማንንም ይኮራል። ይሄንን ወቂ ጻባችን በሌላ ጻባችን ጻባችን ነው። ይሄ ቤተሰብ ጻብ ነው። ለምን ጥይታንን እንዳንቺ ያለው ግን እኔ እንዳንቺ ያለው ሲናገረው ለእሱም አልፈቅደልሽም። ገራሬር አንቺ ክፍት አልፈቅደልሽም። ዳንቺ ዩ ኢዲየት ዘረኛ እባ ከዚህ ቲክቶክ እና ከዚህ ሶሻል ሚዲያ ላይ ልንገርሽ፣ ከአንቺ ይህች ፊት ለፊት የምትናገረው የሱማሌ አይጧ እንዳንቺ መርዘኛ ዘረ መርዘኛ እንዳንቺ ባለጌ ያለም ሊኖርም አይችልም። እንዲያከብርሽ ትፈልገልሽ፣ አትከበሪም፣ መቼም አትከበሪም። ምክንያቱም መርዘኛ ስለሆንሽ፣ የደም ጠጪ ዘር ስለሆንሽ፣ የደም ጠጪ ዘር ስለሆንሽ ገባሽ? አንቺ ተተርበልሽ አንቺ ዝብዝብ። እስቲ አንቺ እንደሱ ዝለ አን አንቺ ቻርሊ ቻፕሊን ልብስ ልበሽ እስቲ፣ አርጊው አንቺ እስቲ። አንቺ እኮ ዝም ብለሽ ብቻ ዝም ብለሽ ለምን እኔ የሚገርምኝ እንዴት አድርገሽ አንቺ እንዴት ተገላብጠሽ አልጋ ላይ እንደምትተኝ ነው። እከክ አፍሽን ባትከፍቺ ጥሩ ነው። በስባሳ እንኳን የኛ ልጆች አደለም አንቺም ልብሳችን እናስለብሰንሻ ገና፣ እናስወራሻለን እንደ ልጅ ሰይጣን እንዳለበት ነው። አሮሞ አሮሞ እንድትያ ትላንት ያላልሽን እኮ አንቺ እያልሽ ነው። አንቺ ዘርሽ ነው እንዴ? ለምንድ ነው ዛሬ እኔ የኦሮሞ ለምን የአማራ ልብስ ለብስሻ ትሰሪ? አንቺ ያልሽ አቃጣሪ ለምድነው የአማራዎችን ልብስ ለብሰሽ የማትሰሪው? ምናባሽ አባሽ ታደርጊያለሽ የኦሮሞ ልብስ ለብሰሽ። ትናንት እናንተ ስትይ ነበረ። እኔ ሌሎቹን አይደለም እየተናገርኩ ያለሽው፣ አንቺን ነው። ወይዘሮ ኩዊን ኩዊን፣ አንቺን ነው እየተናገርኩ። ሸለፍ፣ ፊታችሁን ሸፍናችሁ እስከ ዛሬ ድረስ። እኔ ትግራዊ ቲነኝ፣ ትግራይ ላይ ያሁሉ መደረግ መከራና በደል እንኳን ደርሶ ህዝብ የተናገርኩበት አንድ ቪዲዮ የለም፣ አንድ ቪዲዮ የለም። አልናገርም። አስተዳደጊን ማቅ ከየት እንደመጣሁ የማን ልጅ እንደሆንኩኝ ምንነቴን ማቅ የራስ ሽናክብሪ የሌላውን አትንኪ ተብያ ያደኩ ልጅ ነኝ። ስለዚህ የምንም ትልቅ በሆነ እኮ ኃላፊነት አለ። የዘልዛላ ልጅ እንዲባሉ ልጆች አልፈልግም። የገዳይ ልጅ እንዲባሉ ልጆች አልፈልግም። መንገድ ላይ ልጆቼ አፍረው ተሸማቀው እንዲወጡ እንዲገቡ ማንም አፉን እንዲከፍትባቸው አልፈልግም ልጆቼ በኮንፊደንስ ጫዎች ናቸው። በኮንፊደንስ ወጥተው የሚገቡ ልጆች እንጂ የእሷ ልጅ የኩን የዛች የዘልዛለ የዛች የባለቂ የዛች የጋለሞት ተብዬ የሚሯሯጡ ልጆች አይደለም የሚወለድኩት። ስለዚህ እዚህ ጋር መጥቼ መመላለ እስከ ማንም ጋር ማንም የሰደበኝ አሁን ቅርብ ጊዜ የሆነች ልጅ ተናግራይ ነበር። እንደውም ቪዲዮ ልከሽልኛል። ፀጉራን ለቃ ምናም አልመለስኩላት፣ ገባሽ አልመለስኩላትም። ቢካስ አይንክ፣ ልጅቷ የሁሉ ልጅናት፣ ግን እኔ ወሉን በጣም ስለምወድ አንድ የወሎ ልጅ ተናገረችን ብዬ የሁሉን ህዝቡ ላ ሰ ጭንቅላቴ ተምሯል ያነባል። ያለሁበትን ሀገር ኢንተግሬት አድርጌ በቋንቋ ተግባብቼ ወጥቼ ምገባ የምሰራ ልጆቼን የማሳድግ የልጆች እናት ነ የልጆች እናት እና ኃላፊነት ያለብኝ ሰሆን ገባሽ ማንም መቶ ከሌ እስከ ዛሬ ድረስ እኔ ትግራዊ እንትና እንትና አንቺ ነሽ ባለ ትዳሩ። አንተ ራሱ አንተ ባልየው እውነት ትዳራልኝ ትላላችሁ። ግን ላይ ሰፈር ብዙ ጊዜ አውቶቢስ ተራ፣ አውቶቢስ ተራ ጭንቅሎ ነው የሚሏት። አልጋ ምናምን ታከራይ ነበረ። እውነት እንትን ሰው ሲወርድ ከክፍለ ሀገር ሰው ሲመጣ አውቶቢስ ተራ ቆማ አልጋ ትፈልጋላችሁ እያለች አልጋ እንትን እንትን ነበር ትጠቁም ነበረ። ቹቹ ማለት ነው። ጭንቅሎ ነው የሰፈር ስሟ። ሌላ ስሟ ጭንቅሎ ጭንቅሎ። ሁሉም ሰው ጭንቆ ጭንቆ ጭንቆ። ከዛ በኋላ ግን ውሸት። ምን አስዋሸሽ? ትዳር ግን ትርጉሙን ሚኒንጉን ታውቁታላችሁ? የትዳርን የተከበርን እኛ ባለ ትዳሮችንን እኛን ከአንቺ ፒያሳ ቆማ ያ ገንዘብ እየተቀበለች ከሌላ ወንድ ጋር ችግሯን ለማሳለፍ ስጋዋን የምትሸጥ ብሯን ተቀብላ ደግሞ ወደዛ ወደ ፈረሰው ቤቱ አጎንብሳ የምትገባ ሴት ከእናንተ አስር እጅ ትበልጣላችሁ። እዚህ ላይ ካላችሁ ባለትዳሮች በተለይ እንዳንችያሉ እንዴት እንደምንቅሽ፣ ይኸውልሽ ዛሬ ከሰባት ዓመት በኋላ ነው ልክ ልክሽን ምነገርሽ፣ እንዴት እንደምንቅሽ። እንዲህ አስሬ ነው ቁጭ ያረኩሽ፣ ይዤ ነው ቁጭ ያረኩሽ። አንቺም ባልሽም ማለት ነው። አንቺም ባልሽም፣ አንቺ አታወጪም እንጂ አታወጪም እንጂ ብታወጪ ኖሮ ድሮ ነው ባልሽ አውጥቶ ይሸጠሽ። አንቺም ባልሽን አውጥ ግን፣ አይገባችሁም ትዳር፣ ቤተሰብ ምን እንደሆነ አይገባሽም። የእኛ በግልጽ ልጆቻችን ወጡ እንጂ እንደ አንቺና እንደ አንቺ ልጆች እኮ ሐሺሽና ሲጋራ ይዘው ወንድ ይዘው መጥተው ቤታችን ውስጥ አልሸረመጡም። ያንቺን ሕይወት አልደገሙትም። እኛ ቤት የለም የራስሽን ታውቂያለሽ አታውቂውም ለማንኛውም አንድ ነገር ልንገራችሁ መጀመሪያ የትዳርን ሚኒንግ ወቂ መጀመሪያ የትዳርን ትርጉም ወቁ ቤት መስራት እኔ ለምኝ ወንድም ጎትቻ አምጥቼ ቤቴ ውስጥ አላኖርም አስፈራርቼው ለልጆቼ ስል እያልኩኝ አላኖርም አሁን ሁለታችሁ ተጋብታችሁ ነው እንደምትኖሩት አሪፍ ሲሪየስ ተዋዳችሁ አንድ አልጋ ላይ ልንገርሽ፣ ሩሜትሽ ነው፣ ሩሜቱ ነሽ። ግዴታ ችግር ስላለበት ችግር ስላለበት ተስቆልቁለሽ አብረሽ ትኖረለሽ ትኖርያለሽ። አለቅ ወጥቶ ከሚከፍል በቅርብ ለልጆቹ ምክንያቱም የምፈልገው ከንቺ ሌላ ነገር ስለነበር ሌላ ስለዚህ እንጂ እኔ እንደዚህ አይነት ሰው አሉ ከአንቺ የበለጠ የአንቺ ቁስል ያመኛል የሚል ሰው አልወድም። ተበቀይ የሚለኝ ሰው አልወድም። እኔ የሚመክረኝ ሰው ነው የምወደው። ለእግዚአብሔር ስጩ የሚለኝ ሰው ነው የምወደው ነገር የሚያበርድ እኔ ነገር ውስጥ ከተሻ በጣም የምጠላው እኛን ነገር ውስጥ ይከቱና ከሰነዘኛ እኮ ዘር ውስጥ አልገባም። ዘር ውስጥ ከምትገባው ከጂጂጋ እኮ አብረሽ ነው የምታወረ ነበረው አይደለ? እሽ እዛ ጋር ነው የምታዘብሽ።

ጥሩ እኮ አይደለም እኔ አጫሉን በጣም ነው የምወዱ። ግን ማን፣ እዚህ ጋር የምታወራው ሌላ፣ እዛ ጋር የምታ የምታወራው ሌላ። አንቺ ደንቆሮ ማን መሰልኩሽ? እኔ ማን መሰልኩሽ? አንቺ ጅክያ አህያ መሰልኩሽ? እንዲ ዝም ብዬ ሳዳምጥሽ፣ እንደው ሁሉን ነገር አብኝ የተቀበልኩሽ ይመስልሻል? መቼም እነዚህ ኦሮሞች አይገባቸው የሚለው ነገር አሁን ውስጥሻሉ። ያ ጊዜ አልፏል፣ የዋህነቱ ጊዜ። እገባብሻለሁ። ከመግባት አልፌ እገባብሻለሁ። ማለት ፎቶሽ ሊስፈር ናት እያለ እንትና እንትና፣ አንቺ ነሽ ባለ ትዳሩ። አንተ እራሱ አንተ ባልየ፣ እውነት ትዳር አለኝ ትላላችሁ ግን ላይ ሰፈር ብዙ ጊዜ አውቶቢስ ተራ አውቶቢስ ተራ ጭንቅሎ ነው የሚሏት። አልጋ ምናምን ታከራይ ነበረ። እውነት እንትን ሰው ሲወርድ ከክፍለ ሀገር፣ ሰው ሲመጣ አውቶቢስ ተራ ቆማ አልጋ ትፈልጋላችሁ እያለች አልጋ እንትንትል ነበር ትጠቁም ነበረ። ቹቹ ማለት ነው። ጭንቅሎ ነው የሰፈር ስሟ፣ ሌላ ስሟ። ኦኬ ጭንቅሎ፣ ሁሉም ሰው ጭንቆ ጭንቆ። ከዛ በኋላ ግን ውሸት ምን አስዋሸሽ? ትዳር ግን ትርጉሙን ሚኒንጉ ማንም ያዋረዳት ስለሆነ መብታችሁ ከዛ ውጭ ግን የኦሮሞን ህዝብ ራሱ ስለማትወክል ነው ይሄን የምነግራችሁ የኦሮሞ ህዝብ አንቅሮ ስለተፋት ነው ሪ ጨንፋን በዚህ አጋጣሚ የፍራንክፈርት ያሉ ኦሮሞዎች እንኳን የሚቀበሏት ኦሮሞዎች የሉም ሁሉም ደጋፊዎቹ አሉ እኔ በግልጽ ባርባራን ታቃለች አዎ ሁሉም ኦሮሞ እሷን ይወክላል ብዬ አላስብም እሷም ደግሞ ሁሉንም ኦሮሞ ትወክላለች ብዬ አላስብም ስለዚህ እቺ ሰው ግን እቺ ሰው ግን መነካት የሌለበትን አንድን ህዝብ ዘር ለዘር ሃይማኖት በሃይማኖት ብሄር በብሄር ስታጋጭና ስታባላ ከዛም አልፎ ተርፎ ደግሞ ለገንዘብ መሰብሰቧ ለገንዘብ ለጥቅሟ ለኪሷ ለመሙላት ለልጆቿ ላይ ቢዝነስ እየሰራች ያለች ሰው ነች። ልጆቿም ደግሞ ራሳቸው ደግሞ ተማምነውበት ደግሞ ቢዝነስ እየሰሩ ያሉበት ነገር ነው እና ልጆቿም ማነች ልጇም የልጇ አባትም ማን ነው እሷም ማነች ጠንቅቀን እናቃቸዋለን እኮ ግን ትልቁ ስራ መሰራት ያለበት ግን እነዚህ ሰዎች ከሚዲያ በምንድን ነው መጥፋት ያለባቸው ወይ ደግሞ ስነስርዓት መያዝ ያለባቸው እንደ ህዝብ ነው ማሰብ ያለብን እኛ እኛ እንደ ህዝብ አንድነታችንን እኮ ድሮም እኮ የሚታወቁ እኮ ነው አንድ የሆነ ህዝብ ሲናገር አንድ የሆነ ህዝብ ተግባር ላይ ትልቁ ውጤት አለም ላይ የታወቀ ነገር ነው። እንደ ህዝብ ሳስበው ማለት ነው። ስለዚህ ምንድነው ይቅርታ አርጉልኝና እዚህ ጋር ለጻፋችሁ ይቅርታ። ወደ ማአሬ ስለ ኦሮሞ የኦሮሞ ልብስ የእሬቻ ልብስ ለምን ለበሽ ብሎ መጠየቅ የሚችለው እኔ አንደኛ፣ ምንም ምንም አያገባውም። ሁለተኛ ትክክለኛ የኦሮሞ ልጆች ኦሮምኛ መናገር የሚችሉ ለህዝባቸው የማይገለባበጡ የማይገለባበጡ በኦሮሞነታቸው ጽኑ የሆኑ ሳንቲም የማይለቃቅሙ ኦሮምኛ መናገር የሚችሉ ትክክለኛ ንጹሕ የኦሮሞ ልጆች ማንነታቸውን የሚያውቁ ቢሉኝ ምክንያቱም እነሱ ኦሮሞች ስለሆኑ ላዳምጥ ይችላሉ። ከዛ በተረፈ ግን ማንነቱን የማያቅ ማንም የተፋባት ማንም የሸናባት ሚዲያ ላይ አይደለም ልጆቿ ሁሉ የናቋት ያዋረዷት አቴንሽን ፈልጋ መታ ለምን ምናምን ምን አገባት ማነት ተናገረችውን ህዝብ ይሄ ምንድን ምን እንደሚጨሰው ምንድን የግራስ አጫሽ ስብስቦች ግራስ አጥንት ያበሰብሳል። በስብሰሻል አሁን ራሱ ስትናገር ባልሽ፣ እስቲ ተናገር ባልሽ እያለ ነው የሚናገሩ ታፍናችኋል፣ በጭስ ታፍናችኋል። አጫሽ ይቺ ፍራን ግፈርቶ አጫሽ፣ አንቺ አጫሽ፣ ያ ይሄ የጭሱ ግሩፕ

ቴራፒ የምታረጊው ታስታውቂያለሽ። እዚህ የምንኖር ሰዎች እናውቃለን። ስራ የሌለሽ ያ ወክ የምትበይ ከሆነ ሐኪሙ ካዘዘልሽ አንዱ ነው። ሞራ ደፍኖሻል። ተደፍነሻል። ድፍን በለሻ ኮፒ ሊንክ ታፕታፕ ታፕታፕ ታፕታፕ ታፕታፕ አርጉም ገና ዘርማን ዘርሽን ዘርማን ዘር ማንዘርሽ ቁጭ አርጌ ነው የማቃጠልልሽ። ቁጭ አርጌ ይሄንን ንግግሬን እየሰማሽ ቅጥል ገልሽ ድብን ገልሽ አፈዝሻለሁ። እንደዚህ ገና አፈዝሻ ንገጨልሽ እስቲ ርዶኝ እስቲ ንገርያት፣ ታያት ይኸውልሽ፣ አለምን ይዘሽ ብትመጪ አንቺ እኔን እኔ እንኳንስ ልታቂኝ አይደለም፣ ምንም ነገር ማድረግ አትችይ፣ ምንም ይኸውልሽ ቀል ቀድቼሽ ቀድቼሽ ቀድቼሽ አድርጌሽ ይህን ቀን ነው የምጠብቀልሽ። እኔ ላይ አፉን የከፈተ በሙሉ አዋርድሻለሁ። እኔ ብቻ በህይወት ል ማዋረድ አይደለም የምችለውን አዋርድሽ የምችለው ዕቃ አብርሻለሁ አልኩሽ አልልቅሽ ይቺን ጊዜ ነበር የምጠብቅልሽ። አልከበር ብለሽ ቻንስ ሰጥቼሻለሁ። አልከበር ካልሽ በራስሽ እንድትቀይ ነው የማደርግሽ በራስሽ አንቺ ሮቶ ልሽ ቴዴፍ ነው የሚሰብሽ። ቴዴፍ ሰላሚና እየሰደብሽ ነው። ሮቶ እያሉሽ ነው። አናምንሽም እያሉሽ ነው። መርዝናት ንገሪያት እያሉሽ ነው። እገዛ ዘመዶች መርዝናት እያሉሽ ነው። ነገር ሞከረሽ ያልተሳካልሽ፣ ዩቱብ ያልተሳካልሽ፣ ኢንስታግራም ያልተሳካልሽ፣ ቲክቶክ ያልተሳካልሽ፣ ምን ነገር ያልተሳካልሽ እከከሸነጋከሽ ተዘፍዝፈሽ ይሄንን ያንን ድስት ሙሉ እንትን ይበጠብጥና እኔ ለሚስቴ እኮ ምግብ እኔ ነኝ የምሰራ ይላል ደግሞ አፉን ሞልቶ ማለት ነው። ወጥተ ስራ ስራ አንተ እራስ ወጥተ ስራ ሰርተህ ያ እና ምን ያክላል አሁንማ ብታይ እንዲህ እያለ ሁለት አንድ አይነቶች እንዲህ እንዲህ እንዲህ እንዲህ እያሉ አታሾፊ። አንዳንድ ጊዜ አሁን ለኮሜዲ ስራ ብለሽ ለማሾፍ ብለሽ ለማሾፍ ብለሽ ማለት ነው ወፍራም ልብስ ይሁን የተነፋፋ አፎፋ መስለሽ ትወጫለሽ። እራስሽ እራሱ እሱ ነው ምትመስል እኮ ምን ምን ምን እንደዛ ነኝ ለማለት ነሽ ነሽ ልብስሽን ወለቅ አድርገሽ ብትታይ ነሽ ዩ አር ዘ ሴም ከአፎፋው ጋር አንድ ላስር እየመራሽ ነው ምን ምን አስር ናቸው? አስር ሚሊዮን በላቸው እንጂ አንድ ለስ። እኔ እኮ መከላከያ ነኝ እስከነስም ይኳታቀኝ እኔ እግዚአብሔር ምስክር የለምሽ። አቀጣጥየልሽ ነበረ ማድረ ግን እንደ እንዳንቺ አይነት ባለጌሳ ምስኪን፣ ምስኪን ተጋሮች አሁን ስልክ ደውለውልኝ ስላወራችኝ ነው እንጂ አንቺ በሄድሽበት መንገድ አንቺማ ፖለቲካ መስራትሽ ይዋት ምንም አታመጭብ ምንም። አሁንም እኮ እነግርሻለሁ በኦሮሚያ መሬት አልከራከርሽም እንኳን ሽ ግን ይገጭሻለሁ። የማንንም ጥያቄ አይደለም የምጠብቀው ኦሮሚያን መሬት አንቺም አንቺም መሰሎችሽ እቀራምታለሁ ስትይ ወቀጫለሽ፣ ወቀጫለሽ። ይላክልሽ ትላክ ያለሽ ሚሳይል ለሆነሽ ካለሽበት ቦታ ያ ይህን ሀሳቤ እየሰረስኩት መሰልሽ? እንዲ በማንነት የምደራደር መሰልሽ? እንዲ ጂጂ ኮፒ ሊንክ አርግ። ተፈዛዛ አንድ ሰው ዚ ቁጭ ኮፒ ሊንክ አርግ እማማ ፊሽካ ከኔ ጋር ስትጣላ ልጆቼ መካች በጠዋት ተነስተ አልሳካላት ሲላት፣ አሁን ድሞ መጣችና ድሮ የተናገረችውን ነፍጠኛን አስወጣለሁ ሄዱ እየተባረኪ እንደዚህ ሳ የሚያደርግ ባል ይስጥሽ። ዛሬ ማታ ከዛ ድሮ የተናገርኳቸው ነገሮች የሉ ደግሞ አሁንም አሁን ራሱ ደግሞ አለች፣ ኦሮሚያን የኦሮሚያ መሬት መሬቴን እቆጣጠር ያለው እንደ ድሮ እቀራመት ያለው ሲመጣ ነው። ማረግልሽ አልኩሽ፣ ይሰደድበታል አልኩሽ እኮ እምፈራ መሰልሽ እንዴ! ከእኔና ከእኔ ውጭ መቀራመት አይቻልም። አንቺና አንቺን መሰሎች አይቀራመቱም። በተለይ አንቺና አንቺን መሰሎች ደግሞ አይቀራመቱ ያ እኔን ስትመሲ ባህሌን ስታከብሬ፣ ማንነቴን ስታከብሬ ትጸጃለሽ። አሁንም ደግሻለ ገና እኮ አልጸዳም። በደንብ ትጸጃለሽ እደግምልሻለሁ። እኔ ቺቺ እኔ ኮልሽ በማደርገው ነገር በሙሉ ኮራ፣ ዘና፣ ፈታ በየ ነው፣ እንዳንቺ አይደለም ኢትዮጵያ ትቅደም። ዞር ልናደግ፣ ሰሜናትና ሰሜናት አይደለም ኢትዮጵያ የምትቀድመው በኢትዮጵያኖች ነው። ኦኬ፣ ኢትዮጵያ የምትቀድመው በኢትዮጵያኖች ነው ስንስማማ እኩል ስንሆን ስንከባበር፣ አንዱ ቀድሞ አንዱ በኋላ የሚቀርበት ጊዜ የለም። ከሰሜን መጥቶ መሀል ከተማ ላይ የሚዘረፍበት ጊዜ አክትሟል። እንትን ህዝብ፣ ይሄ ህብረተሰብ አቅም ያለው ህብረተሰብ ነው። ይሄ ህብረተሰብ አንድነቱን የሚያቅ አንድነት ያለው ህብረተሰብ ነው። እንዴት ነው ከሚዲያ ላይ ማጥፋት የምንችለው? ከሀገር ውስጥ ማጥፋት የምንችለው? በጣም ቀላል ነው። ቴንክ ዩ ሆዴ። እኔ ሚዲያ ላይ ራሱ መጥቼ ተናግሬ አላውቅም። ሊያ፣ የምሬን ነው የምልሽ። እጅግ በጣም ስለተናደድኩ ነው ዛሬ። እጅግ አንድ ነገር ልንገራችሁ ለሁላችሁ። ቴንክ ዩ ሆዴ ለተናገርከው። ፍጹም ፍጹም፣ እሷ ወረደች በደረጃ መውረድ የሌለባችሁ ፍጹም ፍጹም። ህዝብ እንዳት ነው እሷ ህዝብ ናነታ ምን ሰምን ሰጠውና ጠፋታ አለ። አንቺ እኮ ዝም ብለሽ ሆርሱን ቆዝረሽ ብታይ ዘረጨው በምስሽም በቂጥሽም የምትፈሺ አንቺ ዝም ብለሽ ውጪ ከዚህ። ስታስጠይቁ ተቀብክሎ ምታስጠይቁ ኮ ለምን እኔ የሚገርምኝ እንዴት አድርገሽ አንቺ እንዴት ተገላብጠሽ አልጋ ላይ እንደምትተኝ እንኳን እንኳን የእኛ ልጆች አይደሉም አንቺም ልብሳችን

አንቺ ልጅ ተናገርሽ ያለሽ ትላንት ነው። ጨፈጨፍ ያለሽ ትላንት ነው። ያሳደርሽ ዘሩ ትላንት እና በሄሊኮፕተር ሰው ገደል ይከተትሽ ነሽ አንዱ አንቺ ነሽ። ያንቺ ዘመዶች ናቸው፣ አዳማ ቆጭ ያሉት። ለማቀሽ ጅና ታጠኝ። ራሽን ራሽን ነጻ አታውጪ። ስለንቺ ማንነት በደንብ እናቃለ። ወንድ ሜከ ኦሮሞ ጋር ተጋብታለ ወይ፣ ከኦሮሞ ጋር ተጋብታለች ሶ ምን ሲሰራ ነው? ምን ሲሰሩ ነበረ? እና ከዛ ስታመላልሽ ስለ አንቺ እኮ እነሰብለ ያውቃሉ። ስለ አንቺ ብዙ ሰው ያውቃል። ዛሬ አንክተው ታክተውሽ እኮ ወደ ራስሽ ኪስ ያስገቡሽ እኮ እነ ሄለን እነሰብለ ናቸው እኮ እና አይጤ ናቸው እኮ እኮቴ ማትረቢ፣ ከነ ባልሽን ማትረቢ። የአራጅ ዘር እንደ አንቺ ያለው አያስፈልግም። አንቺ ዝም ብለሽ ዛ ጥይትሽን አቅምቢ፣ ተሸፋፈኝ ነው ለዘመዶች ሽርጅ አስመሳይ እካካ እባብ ለመደ ብሎ ወደ ኪስ አይገባም። ይገባ አርፈሽ ቁጭ። ያ ቀረብሽም እራቅሽም፣ አንቺን የመሰሉት ኖ ዲስታንስ። አንቺ እኮ ማንነቱን እንዲነቅ ያደረግሽው እንጂ ኮርቶ ሲናገር ራሱ ፋኖል ገመች ሳይልሽ ኮርቶ የሚናገር ልጅ ነው። እናንተ ናችሁ ኢትዮጵያዊነት ይሻላል፣ ኢትዮጵያዊነት ይሻላል ስትሉ ኦሮሞ ኢትዮጵያዊ ነው፣ በዘሩ ምንም ነገር የለበትም። በሱ እድሜ ዛሬ በሱ እድሜ ኦሮሞ ነኝ ብሎ እኮ ነው የነገረሽ። በእናቴ ኦሮሞ፣ በእናቴ አማራ፣ በእናቴ ኦሮሞ ነኝ ብሎ ነው የነገረሽ። አላፈርበትም። የማያፍር ጀግና፣ የማያፍሩ ትውልዶች ናቸው። ጸብ ይኖራል፣ ጸብ ይኖራል። እንዳንቺ ያለው ግን አትንኪ። እንዳንቺ ያለው ስለ እኔ ቤተሰብ መናገር አን አንቺ የጫፍጫፍ ይዘር እህ ብለው ሲያዳምጧችሁ የተረሳ እንዳይመስልሽ።